ለሌሊት ለሌሊት ሲያየው ማለት ነው። ለሊት እኮ ነው የተለቀቀው። ለሊት እኮ ነው የተለቀቀው። ኦይቲጂ ወጋ ወጋ ወጋ አርገፍ ክፌል ነው መጣው

ጆተና ነው ጆተን የሚሉት። ስትጀና ስትጀና ስትጀናጀና ደረችና ጆትኒ ምን አላት መሰለሽ? የእጆችንም ጸጉር እየላጨዋል። አላላጥም ጸጉር የለውም እኮ ምናምኑ ይላክብሽ ፈጣሪ። አሜን አሜን። ይላክብኝ እሷን እሷን አታፌን መዘጋልኝ። አሜን ትላንትና እኔ ሰ ከጎረድኳት ጋር ስለ እየሰማዋት ነበር። ትገባለች ምቀኛ

በህይወቴ አንቺ ታይ ዘንበበ አላየሻትም። ትናንትና እንኳን ቪዲዮ ላይ አንድ ፀጉር ንፋስ ያነቃንቃል፣ እሷም ፀጉሮና ና ነቃንቃል ይደደብ ፀጉር አራ ፀጉሮቹ እኮ በረው ነበር፣ አልሰበሰብሻቸውም። አይ ውሾቼ ላይ ተለጥፈው ነው መሰለኝ እኔ እንጃ።

አይዞ የኔ ጠንበለል አይዞሽ፣ የአንቺ ምንም ወደ ይለጠፍ እውነትም፣ አንዬ አንዬ ኩነኔ ውስጥ ከታኛለች እና ኤደን፣ እያንቺ ብሽታ ወደ እኔ ይለጠፍ። በኋላ ኤደን እንደዚህ ብላለች እኔ

አይ በቅተዋለ። ስታያት በቃ ቁልፉ አፍቶባት፣ ሁሉም ድምፃቸውን ዘጉ። ቆይ ቆይ ቆይ፣ አልገባላት። እሷ እኮ ጅንታን እየጠበቀች እኮ ነው ቤትዬ። አይደለም እኮ ሚሚዬ፣ ውድ ሲሉ ቂጤ ይንቀጠቀጣል። ለምንድን ነው ልቤማ ይንቀጠቀጠው? ያንቺ ይንቀጠቀጣል አይንቀጠቀጥም

እንዶ መድሃኒዓለም ያላወቅሽ ማለት ነው ሃና እኮ ስጋው እኛ ጋር ነው እንጂ ሀሳቧ እኮ እሱ ጋር ነው ያለው። ኤደን እኔ ላከብሽ መድሃኒዓለም። አዎ ለካ ኤደን በመሀል አለች። አይ እንደ ዝም ዝም አላችሁ፣ ዝም በያቸው። እኔ እወጣላችኋለሁ። እስኪ ደሞ አልወርድም። የራሳቸው ጉዳይ እና ስራ። እኔ ስራ ላይ ነኝ እኮ አፌ ይቆረጠልሽ። የኔ ጠንበለን የኔ ጠንበለን፣ ማዳም ደግሞ ሳታንቀራቅበሽ

ከእሷ በታች ያለችው ታውቂያለሽ፣ ጉዳዩን ቀይዬ፣ የእኔ ቆንጆ ኤደንን እየጠርየኳት ነው። ከታች ያለችው ስሟ ማናው እያልኩ ነው

ቆይ ኤደንን እየጠየኩ፣ ኤደን ከአንቺ በታች ረጅም ትገረኝ ማለት በፈረንሰኛ ካልሆነ የኔ አይ ሁለት ፊደላት። ቆይ ኤደን የት ከሷ በታች ያለችውን ትንገረ። ባለፈው ጊዜ ማንን ነው ያልኩት? ሳይ ምንድን ያልኩት? ሀንዬ ምንድን